የቡና ምርት ለሀገር እያበረከተ ያለውን ኢኮኖሚያዊ ጠቀሜታ ለማጠናከር ያለመ የቡናው ደሪ መርሃ ግብር በቡናና ሻይ ባለስልጣን አዘጋጅነት ተካሂዷል። በመድረኩ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቡናው ደሪውንም ተመልክተዋል። በኢትዮጵያ ለግብርና ኢኮኖሚ ምቹ የተፈጥሮ ሁኔታዎች ቢኖርም ዘርፉ የሀገርን የውስጥ ፍጆታ መሸፈን ሳይችል ብዙ ዘመናትን አስቆጥሯልም ብለዋል ምክትል ጠቅላይ ሚኒስትሩ። ከለውጥ በኋላ ተግባራዊ የተደረጉ የማክሮ ኢኮኖሚና የሀገር በቀል ኢኮኖሚ ማሻሻያ ስራዎች ትርጉም ያለው ለውጥ በዘርፉ እያስመዘገበ መሆኑንም አንስተዋል። በተለይም በቡና ላይ በተሰራ ስራ የተገኘው ከፍተኛ የውጭ ምንዛሬ ገቢ እውን እንዲሆንም ከመንግስት ጀምሮ እስከ አርሶ አደሩ ድረስ የጋራ ጥረት የተደረገበት መሆኑንም አቶ ተመስገን ጥሩነህ አንስተዋል። ኢትዮጵያችን በ2017 በጀት ዓመት በታሪኳ ለመጀመሪያ ጊዜ 470ሺህ ቶን ቡና ልካ 2 ነጥብ 65 ቢሊዮን ዶላር ማግኘት ችላለች። የሀገር ውስጥ የቡና ተጠቃሚነትን ትርጉም ባለው መልኩ እድገት አሳይቷል። ይህ ውጤት የመጣው በመደመር መንግስት አመራር፣ በባለሙያዎች ሙያዊ ክትትልና ድጋፍ፣ በተመራማሪዎች የምርምር ጥረት በቡና አርሶ አደሮች ትጋት እንዲሁም በቡና ንግድ ላይ የተሰማሩ ወገኖች ያላሰለሰ ጥረት መሆኑ ይታመናል። በመሆኑም ሁላችሁንም እንኳን ደስ ያላችሁ ለማለት ፈልጋለሁ። ባለፉት ሰባት ዓመታት ከ9 ቢሊየን በላይ የቡና ችግኝ መተከሉ ለምርት እድገት አስተዋጽኦ ማድረጉንም ምክትል ጠቅላይ ሚኒስትሩ አንስተዋል። ባለፉት ሰባት ዓመታት ከ9 ቢሊየን በላይ ችግኞች ተተክለዋል። ከሰባት መቶ ሺ ሄክታር በላይ ያረጁ ቡናዎችን የማደስና የማደስ ስራ ተሰርቷል። በዚህም የተነሳ የቡና ምርታችን ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ መጥቷል። አሁን ላይ አንድ ነጥብ ሁለት ሚሊዮን ቶን ቡና በዓመት ለማምረት ችለናል። ስድስት እና ሰባት ኩንታል በሄክታር በአማካይ ከምናመርትበት ወለል ተነስተን በአሁኑ ጊዜ በሀገር አቀፍ ደረጃ ዘጠኝ ኩንታል በሄክታር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 መንግስት ከሰራቸው በርካታ ሪፎርም ስራዎች መካከል በግብይ ሰንሰለቱ ውስጥ ያሉትን ችግሮች በመፍታት ከአርሶ አደር በቀጥታ ወደ ውጭ ቡናውን ኤክስፖርት ማድረግ እንዲችል ከአቅራቢ ጋር እንደገናም ደግሞ ከላክ ጋር በመተሳሰር ምርቶቻቸውን ለውጭ ገበያ እንዲያቀርቡ ሰፊ ስራ ተሰርቷል። በዘርፉ ለተገኘው ስኬት ከፍተኛ አስተዋጽኦ ለነበራቸው ቡና ላኪዎች፣ አቅራቢዎችና አምራቾች ምክትል ጠቅላይ ሚኒስትር ተመስገን ጥሩነ እውቅናም ሰጥተዋል። በቀጣይም ለተያዘው እቅድ መሳካት ሁሉም ርብርብ እንዲያደርግም አሳስበዋል።